ቢኒ እንግዲህ ለዳጊ ሁሉን ነገር ላጣ እችላለሁ፣ ሰላምን ማጣት አልችልም፣ ከፈልክ የኔን ድርሻ መውሰድ ትችላለህ ብሎ ዳጊን ተናግሮታል ማለት ነው። ዳጊም እንግዲህ ሰላም እንዲተው በብዙ መንገድ ቢጠርም አልተሳካለትም ማለት ነው። ምክንያቱም ፍቅር ማለት ስንፈልግ ተታነው ስንፈልግ የሚነጹ አይደለም። ሌላው ደግሞ እንግዲህ ቢኒን አፍቅር ያለው የቢኒን ቁጥር ስጡኝ ማለት እሱን ማን እንደሆነች እነግራችኋለሁ። ቪዲዮውን እስከ መጨረሻው ተከታተሉ። ሰላም ሰላም ብያለሁ ወደ እኔ የተከበራችሁ ወድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናቸው? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ሁላችሁም በእያላችሁበት ሰላም ሰላም ብያለሁ። ሰላማችሁ እንግዲህ በአዲስ ቪዲዮ መጥቻለሁ። እግዚአብሔር ያክብርልኝ ማለት ነው። አለውኝ ያው ስላልተመቸኝ ነው ተመልሻለሁ። እንግዲህ የጥቀት ያህል ለተወሰነ ጊዜ ነው መጣፋለሁ። እንግዲህ አበረታት ወይኛ አዲስ ሆናች ሰብስክራይብ ላይክ እያደረጋችሁ ማለት ነው። ሰምታችሁ እና አንዳንድ ድምጽ ይገባል። እንግዲህ ለድምጽ ጥራት ያለውበት ቦታ ትንሽ ስለማይመች ለድምጽ እንደልብ መስራት አልቻልኩኝም። እስከማ መቻቸው ድረስ እንግዲህ ለድምጡ ጥራት ቅርታ ብያለሁ። ወንድማማቾቹን ያጋደለችው የቤት ሰራተኛ ተከታታይ ድራማ ተለቋል። እንግዲህ ባለፈው ክፍል ላይ ሰላም እንግዲህ ራሷ ልታጠፋ ለወንድማማቾች ለዳጊና ለቢኒ ደብዳቤ ጽፋ ጨርሳ ልክ ራሱን የሚያጠፋ መድኃኒት እጇ ላይ አድርጋ በሐይሉ አጋች ደርሶባት ነበር ያቆመው ማለት ነው። ከዛ እሱም እንግዲህ ወዳፋ ጨምረው ነበረ እንደምንም ብሎ አትርፏታል። ካተረፋት በኋላ ያው ከእሷ ጋር እሷን እንደሚረዳት ቃል ይገባላል። ነገር ግን ስልክ ሲወራ ደግሞ ከሱ ጋር እንዲሆ ነበር እንተናድገ ነበረ አታሎ ሊወስዳት ነበር እየመሰለኝ። ነገር ግን እሱም ችግር ደርሶበት ሕክምና ላይ ከታከመ በኋላ ሰው እንግዲህ መጥፎም የሚሆነው ሳይወድ ነው፣ ጥሩ የሚሆነው እንደዛ። ስለዚህ መጥፎዎች መጥፎ ናቸው ብለን ከመፈረጃችን በፊት ቀርበን ብናያቸው ከዚህ ድራማ እንማራለን ማለት ነው። ከዛ እሱ ችግር ደርሶበት እንግዲህ እዚህ የቢኒን መኪና ሰርቆ ሲሄደ መኪና አደጋ ደርሶበት ነበረ። ከዛ በዛ ህክምና ማለት ብዙ ነገር እንደተማረ ና ወደ መልካምነት እንደተቀየረ ይነግራታል ማለት ነው። እንግዲህ በሀይሉም እየደወለ አስሬ ጌታ ውጣ፣ አሁን ይመጣሉ ወንድማዎች፣ ይደርሱ ባህል እያለ ይለዋል። እሱም እየወጣ ነው ይለዋል። ከዛ በሀይሉ እነዳግን እያዘናጋል እየደወለ ቢኒ ይሄ ሰውዬ እያዘናጋን ይሆናል ምናልባት፣ ልጅቷን ሰላም ሊያግታት ይችላል። ስለዚህ ወደ ቤት ሲለው አልሄድም፣ ከፈለግክ አንተ ሂድ። እኔ አላልኮም አላልኩም አንተን ፈልግ የመጣሁም ይች ልጅ ስንት ነገር አሳጣችኝ፣ ቤታችን፣ ሁሉ ነገራችን ቆየት ባንተን ታሳጣኛለህ ብሎ ዳጊ ሲጮህበት ቢኒ ላይ ቢኒ አረጋግጦ ነግሮታል። አንተን ለሚሄድ ነገር ትጨነቃለህ? እሷ ሰላሟን ያጣችው እያለ ብዙ ነገር ይለዋል ማለት ነው። ከዛ ከፈለክ ሁሉም ነገር ሂድ፣ ሁሉም ነገር ላጣችላለሁ፣ እሷን ግን ማጣት አልችልም፣ አፍቅሬያታለሁ። በቃ የኔን ድርሻ ሁሉ ውሰድ፣ ምንም ይሁን ምንም ሰላምን ማጣት እንደማይፈልግ የነግረውና ጥሎት ይሄዳል። ዳግም እንግዲህ ሰው እየበቅ አለቀው እያለ እውነትም ቢኒ እንዳለው እያጭበረበረኝ፣ እያዘናጋኝ ነው፣ እያዘናጋኝ እያለ ብቻውን እያወራ ይሄዳል ማለት ነው ዳጊ ከዛ ቢኒም ወደ ቤት ይሄዳል። ቤት ሲሄድ እንግዲህ ሰላም ሰላም ቢል ሰላም የለችም። ሰላም ከልጁ ጋር ተያይዘው ወጥተዋል። ቢፈልጋት ምንም ቢላት አላገኛትም። ከዛ በሀሳቡ ልክ እሱ ሲወጣ አቅፋው ቢኒ ሰላም አትለኝም ብላ አቅፋው፣ ሰላም ብላው ለሁሉ ነገር ፈጣሪ ውለታችን ይክፈለው በጣም አመሰግናለሁ ብላ አቅፋው ተሰናብተው ነበር። አንቺ እንደማንገናኝ አውቀሽ ነበረ ለምን እጀሻል ሄድኩም ብሎ በጣም ይናደዳል። በጣም ይጸጽታል። ከዛ እንግዲህ ያው ወደ ዳጊ ነው የደወለው። ዳጊ ደውሎ ሰላም ቤት ውስጥ የለችም ምናምን ይለዋል። ከዛ ዳጊም የመለስለት መስ ያስተለ ነበር። በቃ እንደዚህ ነው የምታስበው እሷን ከአንተ እኔንም ታጠኛለህ ብሎ ይዘጋበታል። ቢኒ ማለት ነው። ከዛ እንግዲህ ፍለጋ ይሄዳሉ፣ ቢኒና ዳጊ ማለት ነው። ከዛ ልክ በሐይሉ ተላላኪና ሰላም ያው ጨርሻል፣ ብሎ ታይዘው ወጥተዋል። በሐይሉን በአንድ ፊት እንግዲህ ይቀመጣል ማለት ነው ህክምና በአንድ ፊት አለበት በአንድ ፊት የነሱ ከዛ መኪና ውስጥ የሆነ ደብዳቤ ይቀመጥለታል ደብዳቤው ፋይሉ እንደተወሰደ ፋይሉ እንደተሰረቀ ና በቃ ማን እንደሰረቀው እንደማይታወቅ ይነግሩታል በዛን ሰአት በጣም እጁን ይመታል መኪናውን ይመታል ይናደዳል ምን ይላል ማን ያጭበረበረኝ ከዛ ይደውለታል ልጅ ጋር እየመጣ እንደሆነ ይነግረዋል ከዛ ይሄ ልጅ እያዘናጋኝ እያጭበረበሬ ነው። ማንም እኔ ላይ ብልጥ ሲሆን አልፈልግም እኔ ብልጥ ሲሆን እንጂ ብልጥ ሲሆንብኝ አልፈልግም ይላል። ከዛ እንግዲህ ሰላምና ልጁም የሆነ ቦታ ይሁንና ቤቱ ይሄዳሉ። ልጁ ቤት ከዛ ፋይሉ እንትነን የበሐይሉን የሚስጥር የያዘውን ፋይል ለሰላም ይሰጣል። ሰላም እውነት ለሰጠ ይመስለው። አዎ ህክምና የዛን ቢኒን መኪና ሰርቄ ከታከምኩ በኋላ ብዙ ነገር ተምሬያለሁ። ስለዚህ አሁን እያመሰገነች እያለ በሀይሉ ከኋላ እንዴት እንዳያቸው ባይታወቁም ተዋ ደርስባቸዋል። ከዛ ሽጉጥ ይደግንበታል ማለት ነው። ከዛ ሰላምታ ያለ የበዛን ሰዓት በጣም ትደነግጣለች። እነሱም እንትን ብለው ሊያሳምኑት በቃጭ በርብሮ ምንም ብለው በሀይሉን ያሳምኑታል። ከዛ እንደሱ ለምታስባሉ ለመንገድ ምናም ምናም ብሎ ያሳምኗል። ለጊዜው ያምናል። በሀይሉም እንደዛ ከሆነ ሄዱ። እሷም ሰላምም እንትን ትላለች። እንደዛ እሱ ብልጠ ስራ እየሰራ እንደሆነ እናንተ ጨካኝ አረማኞች ምናምን እያለች መሳደብ መሳደብ፣ አታልልከኝ እያለች ምናምን እያለች ልጁን ትሰድባለች። ከዛ ተያይዘው እንግዲህ ወደ በሀይሉ መኪና ይሄዳሉ። አስገባት ይሏል። መኪናው እንደማይከፈት አይከፈትም ስለው በአንድ ልጁ ሊከፍት ሲል በሀይሉ ልጁ መኪናው እጁን ይመታዋል። ከዛ እንግዲህ እሱ ብልጥ ሰው፣ አንዳንድ የተንኮለኛ ሰው የተንኮል ጥግ ነው መቼስ የያዘውን ምንም የማይተኩስ ሽጉጥ ይዝና በሱ ነበር እያስፈራራቸው የነበረው። ከዛ ልክ እንደዛ እንትን ሲለው መኪናውን እጁን ሲመታ ሲጥለው ትክክለኛ የያዘውን ሽጉጥ ወጥቶ ልጁን ይመታል። በዛን ሰዓት ሰላም ትደነግጣለች። ልጁ እንደምንም ብሎ በሐይሉን ይጥለዋል። በሐይሉን ሲጥል ሰላም አሁንም ሽጉጡን ታነሳለች። ሽጉጡን አንስታ በሐይሉ ላይ ትደቅናለች ማለት ነው። ግን የያዘች ሽጉጥ አርቲፊሻል እንደሆነ አላወቀችም፣ እነሱም አላወቁም። ተኩሶ ሲመጣው ነው ያወቀችው ማለት ነው። ልጁ ይወድቃል መኪናው ላይ ተደግፎ። ከዛ እያወሩ እያሉ እንግዲህ በሐይሉ ምችኝ ምናምን እያለ እየሳቀባት ቢኒና ዳጊ ከኋላ ይመጣሉ ማለት ነው። ከኋላ መጥቶ ልክ ወደ ሰላም ሊተኩስባት ሲል ቢኒ ከኋላ የበሐይሉን ማጀር ይመቷል። በሐይሉ ይወጣል ሲ ደበድቡት። ከዛ ሰላም ጠጋ ብላ ቢኒ ንቅፍ አድርጋ እተውት እሱ መቀጣት ያለበት በ ሰውነቱን በሞት መቀጣት የለበትም መቀጣት አለበት ብላ ታስተዋሉ የሳይመቱት ማለት ነው። ከዛ እንግዲህ ያው ይሄዳሉ እነሱ ተያይዘው ልጁን ያው ያደርግላታል። ምክንያቱም ሰላም የህክምና ባለሙያ ስለሆነች ለልጁ ታክማለች። ከዛ ቢኒ እንግዲህ ልጁም ወደ ቤት መለሳለሁ እናቴ ትጨነቅብኛል ምናምን ሲለው፣ እንደዚህ አይነት ስራ ውስጥ ስንገባ ስለኛ የሚጨነቁ በጣም ብዙዎች ናቸው፣ ቤተሰብ፣ ጓደኛ በጣም ሁሉ ነገሮች ይጨነቃሉ፣ ምናምን ይላቸዋል። ዋናው ነገር ተጸጥጠ መመለስ ነው፣ ይሄ ነገር ብዙ ሰውን ያሳጣል ብሎ ቢኒም የመክሯ። ስለዚህ እዛ መሄድህ ለእኛ የሚያስጨንቀናል ቢያንስ እስከሚሻል ቆይ ይሉትን ያው እናት የተጨነቀለች ስላለ ልጁ ወደ ቤት ይሄዳል ማለት ነው። ከዛ በሀይል እንግዲህ ህክምና ቤቷ ይሄዳል። ህክምናም ዶክተሯ እንግዲህ ሙሉ ለሙሉ እጅ ወደ ካንሰር ተቀይሯል፣ ወደ ሰውነት ሳይሰራጭ እጅ መቆረጥ አለበት ስትለው፣ ተናዱ መቼም ቢሆን ብሞት ይሻለኛል እጄ ከሚቆረጥ ይላትና ጥሏት ይወጣል ማለት ነው። ከዛ እንግዲህ ቢኒ ፍለሹን ጓደኛው ጋር ፖሊስ ነበረ፣ ቢደውለት ችግር ገጥሞት እንደሆነ ጓደኛው ይዘጋባቸዋል። በጣም የሚረዳቸው ፖሊስ ጓደኛ ነበረ ለምን እንደሆነ ስልክ እንግዲህ የተቀያየረበት ጽሁፍ ምናምን ይላቸዋል። እስከ ዛሬም አንዴ ሀዋሳ ነኝ አንዴ እንደዘነኝ ያለ ሲቀያየር የነበረው ሲጫወትብን ነው ይላል ዳጊ። ከዛ ላይ ሆን ምሳሌ ተላለ ሰላም እንዲሁም እዚህ ጋር ኢንተርኔት ቤታል ይለ እሱን አባስተል ለሌላ ፖሊስ እንሰጠዋለን እሱም ስጡን ያለን ደግሞ ቢሞክርለትም ስልኩን ይዘጋበታል። ከዛ ቢኝ እንግዲህ ፍሻሹን ኮፒ ሊያደርግ ወጥቷል። ከዛ በኃይሉ እንግዲህ በሐሳቡ ተስማምቶ በህክምናው እጁ ተቆርጧ ቴሻል እንዲደረግለት ዶክተሯ ዶክተሮች እንድታመቻችለት ተደርጎ ይገባል። በዛን ሰዓት እየሆነ ሀሳብ እያሰበ ድራማው ያልቀማት